ሩታ እንግዲህ ልጃን አቅፋ መጥታለች ማለት ነው። በነገራችን ላይ እሷ አይደለችም ፖስት ያደረገችው ማርቆስ ነው ማርኬ ነው ማርኬ ዩቱብ ታውቃላችሁ፣ ማርኬ ነው ፖስት ያደረጋት በኢንስታግራም ማለት ነው። ግን መምጣት አልፈለጉም። አንዳንድ የተሰማኝ የራሴ ማለት በጣም የታዘብኩ በተለይ እዚህ ሚዲያ ላይ በጣም የታዘብኳቸው ሰዎች ስላሉ እስቲ የተሰማኝ አስታልስጥ ብዬ ነው በነገራችን ላይና ሩታ እንግዲህ ልጇን አቅፋ እዩት እንግዲህ አሻንኩሌት ነው የምትሉት አቤቱ ጌታ ሆይ እኔ እኮ ውይ ፈጣሪ አትፍሩም እንዴ ግን በነገራችን ላይ ተጠያቂ እኮ እሷ ናት። ወይም አብረሽ ነው ወይም ሩታ ናት አለቀ ፈጣሪ ይጠይቃቸዋል ውሸት ከሆነ ግን ልጅ አቅፋ መጣ እንደዚህ ማለት ፊቷ ተቀያይሮ እንዴት ነው ሰው የሚዋሸው በዚህ ደረጃ በተለይ ደግሞ በልጅ በውልድ እና ማርኬ ነው ፖስት ያደረጋት ማለት ነው። በኢንስታግራም ነው አየሁት እና ልጁ አየሁት እጁ ራሱ ማለት ነው የህፃን ልጅ ነው እና ያቀፈችው የእውነት አብዛኛው አብዛኛ ሰው የታዘብኳቸው ሰዎች አላችሁ ይህ ቪዲዮ እንደምስሩ ስለማውቅ ማለት ነው እና በዚህ ጥግ ግን ክፋት ጥሩ አይደለም። የእውነት ጥሩ አይደለም ብቷሽ ሩታ ተጠያቂ እሷ ናት ቢዋሽ አብረሽ ተጠያቂ እሱ ነው ብዬ ነው የማስበው። እና በዚህ ልክ ከነ ቤተሰብ ይዋሻሉ ብዬ አላስብም። ወይም ሌላ ነገር ሊዋሹ ይችላሉ፣ ግን በህፃን በልጅ አራ፣ ይደብራል። ጋይዝ የማይመስል ነገር አታውሩ፣ ጥሩ አይደለም። ሴቱ ናችሁ። ለዛ ስጀምር እኮ ወንድ ልጅ ሴትን አይተችም። ታውቃላችሁ አደለ? እርስ በርሳችን ሁላችን ነው የምንተቻችሁ አደለ? አዎ። ከዚህ በፊት ጥሩ ሳይሰሩ እኔ የሚያስጠላ ጭቅጭቅ የማይሆን ነገር ሲያሳዩን አስተያየት ሰጥቻለሁ። ግን ጥላቻ አይደለም ይሄ ስለምንወዳቸው ነው፣ ከነሱ ትልቅ ነገር ስለምንጠብቀው ነውና የጥላቻቸው ጥያያዎት ብዙ ነገር አለ። በነገራችን በዚህ አጋጣሚ አንድ ነገር እንገራችሁ። እውነት እናንተ ለሩታ አዝናችሁ ነው? እውነት ለአብርሽ አዝናችሁ ነው? በጣም አስመሳይ ናቸው። ለምን እንዳልኩ ልንገራችሁ። ፍቅርዬ እንደዛ በፉፉ ማለት ተበደለች ያልኩ አይደለም። እሱ ፈጣሪ ነው የሚያውቀው። ግን ፍቅርዬ ባዶ እጅ ቤቱን የሚያምር ቤት ቲቪ ነው አይታችኋል፣ ትላንትና ሶፋ አይታችኋል። ፍቅርዬ በለፋችሁ ላብ የተገዛ ነው። በዩቱብ የሰራችሁበት ገባችሁ አይደለ አይደለ እንዴ? እንደ ሴት እውነት ለሩታ አዝናችሁ ወይስ ለአብረሽ አዝናችሁ ነው እናንተ? ቢታውቁ ኖሮ ፍቅርዬ ደግፋችሁ ማለት ነው። ፉፉን ትናገሩ ነበር። አያችሁ፣ እኔ የእናንተ ስራ ስለገባኝ ነው። በነገራችን ለተጠቆ በቃ ለዛ ነው ፀጥ ያልኩት ያልኩትና፣ እሱ ለምን አልተናገራችሁ ግን በዚህ ደረጃ አሁን ፉፉ ውሸት አይሰራም ነው ድራማ አይሰራም የሰሩ ነው። ለምን እነሱ ታሽቃብጣላችሁ፣ ለሱ ታሽቃብጣላችሁ። እዚህ ደግሞ ደሞ አብርሽና ሩታት ትተቻላችሁ፣ ውሸት ነው ብላችሁ ሌላ ውሸት የሰራ አያችሁ ልዩነታችሁ ክፋታችሁ ውስጥ ስላለ ነው። እኔ በዛ ነው በጣም ነው ታዘጓችሁ። ከምላችሁ በላይ አው ብዙ ውሸት ሰርቷል በዚህ ልጅ። ግን ውሸት ነው ብዬሽ አላመንም። ይህ ቤተሰብ የተከበረ ቤተሰብ እሺ፣ ቤተሰብ ድራማ ውስጥ ግባ ይገባል? እሺ፣ ይሄ እኮ የተከበረ ቤት ነው። የሩታ አባትና ቤት እኮ ነው። እንደዚህ ተዘጋጅቶ ይገቡ ጎረቤት ምን ይላል? ውሸት ከሆነ እንዴ ነው የማታስቡት? አይደብራችሁ እና ለማንኛውም ልጅ ወለደችም አልወለደችም ተጠያቂ እሷ ናት፣ እኛ አይደለንም። የእውነት እኛ አይደለንም። ግን እግዚአብሔር ያሳድግላት። ሴት ሆነን ሴት ላይ ሁሌ ትችት ይደብራል። እኔ እግዚአብሔር ነው የምላችሁ። አወሮታን በሰራችሁ ስራ አስተያየት ሰጥቻለሁ የማይካድ ግን ሰድቤ አይደለም። ገባችሁ ሴት ስለሆንኩ ለራሴ ክብር ስላለኝ ለሌላ ሰውም ክብር ይኖረኛል ማለት ነው። ገባችሁ አይደለና ንስ ኤንዌስ እንግዲህ፣ ማርክዬ ያው ታውቃላችሁ፣ ብዙ ለፍቷል፣ ከሩታ ጋር ማለት ነው፣ እንዲታረቁ ምናምን ብዙ ነገር ሲያረግ ነበረ። መልካም ልጅ ነው፣ ለሴት ልጅ ያለው ክብር ትልቅ ነው እና ከእሷ ጎን የነበረ አሁን አዲስ አበባ ነው ያለና ደስታውን በስትግራም ስለለቅቅ ነው በዚህ ፎቶ የመጣው እንጂ ፖስት ማድረግ አልፈለጉም፣ እውነት ለመናገር እና መቼም ይሄ ልጅ አቅፋ ሕፃን አቅፋ እዚህ ውስጥ ሆና ድራማ ትሰራለች ብዬ አላስብም በልጅ ደግሞ እንደማይቀለድ መቼም እያቃሉ ብዬ አስባለሁ። እና ትናንትና እንደዚህ ሆና ፊቷ እንደዚህ አስቡት። የሮታ በፊትና አሁን ከወለደች በኋላ አንድ አይደለም ፊቷ ተቀያይሯል፣ ምናምን ጭንቅ ውስጥ ስለነበረች እና ብንቆጠው የሚናገሩ ነገር ማለት በሰሩ ስህተት እኮ ታችሁ ግን፣ በዚህ ክፋት የውስጣችሁ ክፋት ማለት ጥላቻ ነው አለባችሁ። አብዛኛው ዩቱበሮች አይቻችኋሉ፣ ጥላቻ ነው አለባችሁ። እንዲህ አብረሽ ብቻ ነው እንዲህ ድራማ የሚሰራ ጠቅላላ ዩቱበሮች ኮኑ የሚሰሩት። እኔ በጣም ነው የገረመኝ ና ለማንኛውም፣ ሮታ ልጇን አቅፋ ነው አይቼ ደስ ስላለኝም ነው። አንዳንድም ዞር ዞር ብዬ ሳይ ደስ ስላላለኝ ነው እና የውስጣችሁ ክፋት ባታወጡ የእውነት ያስጠላል። በቃ ለሰው ልጅ ከውስጥ የመነጨ ክፋት ባይኖራችሁ ደስ ይለኛል። እኔ አውሬሽ እግዚአብሔር ውስጥ መልካም ልጅ ነው፣ የዋ ልጅ ነው። ፎቶ ፖስት ያደረግ ምን እንደፈለግን እኮ ያወራን። አንድ ቀን ዩቱባችሁን ይዘጋሉ አላለም። መልካም ልጅ ነው የእውነት። ሄለን ትላንትና ሄሉ ዩቱብ ምን እንዳለች ታቃላችሁ? ቪዲዮ አለኝ። ዩቱባችሁን የምትሳደቡ ፎቶ የለጥፋቸው የምትሳደቡ ዩቱበሮች ነው አለችው። አያችሁ? እኛ ግን እኔ በዚህ ደረጃ ባልሰራም ሁለት ዓመት ሙሉ ስሰሩ የነበረ ምንም አላላችሁ። ይደብራል እውነት